የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያላቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የማርበርግ ቫይረስ በወንድ የዘር ፈሳሽ ውስጥ ለአንድ ዓመት ይቆያል ተባለም። የፕሪቶሪያው ስምምነት ሊፈርስ ከጫፍ መድረሱ ተገለጸም። ሙሉ ቤተሰብ በተመረዘ ምግብ የሞቱበት ሚስጥር እስካሁን አልተፈታም። የሱዳን ተፋላሚዎች የፕሬዝዳንት ትራምፕን የሰላም ጥረት እንደሚደግፉ አስታወቁም።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 የማርበርግ ቫይረስ በወንድ ዘር ፈሳሽ ውስጥ ለአንድ ዓመት ይቆያል ተባለ። አንድ ማርበርግ ቫይረስ የተያዘ ሰው ከተያዘበት ሁለተኛ ቀን ጀምሮም እስከ 21 ቀን ባለው ጊዜ ውስጥ ምልክት የሚያሳይ ሲሆን፣ በተመሳሳይም ወደ ሌላ ሰው ያስተላልፋል። በቫይረስ የሚከሰተው ማርበርግ ከ24 እስከ 88 በመቶ የሞት ምጣኔ እንዳለው የጤና ሚኒስቴር አስታውቋል። የጤና ሚኒስቴር በማርበርግ በሽታ ዙሪያ ትናንት ለሚዲያ ባለሙያዎች ስለ በሽታው የግንዛቤ ማስጨበጫ ሰጥቷል። በግንዛቤ ማስጨበጫውም ይህ ቫይረስ የሚከሰተው የማርበርግ ቫይረስ የተያዘ ወንድ ሰው ቢሻለውም በዘር ፈሳሹ ውስጥ ለአንድ ዓመት ስለሚቆይ ጥንቃቄ መደረግ እንዳለበት በቅዱስ ጳውሎስ ሆስፒታል የድንገተኛ ክፍል ዶክተር ወልደ ሰንበት ዋጋ ነው ተናግረዋል። የበሽታው ምልክቶች በአብዛኛው ከ2 እስከ 21 ቀናት ባለው ጊዜ ውስጥ እንደሚታዩ የገለጹት ዶክተር ወልደ ሰንበት በቫይረሱ የተያዘ ሰው በመጀመሪያው ደረጃ ላይ ከፍተኛ ትኩሳት፣ ከባድ ራስ ምታት፣ ከባድ ጡንቻ መገጣጠሚያ ህመም፣ ድካም ስሜት እንደሚሰማው ተናግረዋል። ከጥቂት ቀናት በኋላ ከባድ ተቅማጥ፣ የሆድ ቁርጠት፣ ማቅለሽለሽ፣ ማስታወክ፣ የደረትና የጉሮሮ ህመም ስሜቶች የሚሰማ ሲሆን ከአምስት እስከ ሰባት ቀናት ከባድ የደም መፍሰስ ካፍንጫ፣ ከድድ፣ ከአይን፣ ከቆዳ ስር የጉበትና የኩላሊት ድካም፣ የንቃተ ህሊና መሳት፣ የብዛ አካል ሥራ መቆም እና ሞት ያስከትላል ተብሏል። ከዚህም በተጨማሪ የአይን መቅላት፣ የቆዳ ሽፍታ፣ በተለይም በደረት ጀርባና ሆድ አካባቢ ህመም የሚኖር ይሆናል። ለጊዜው ቫይረሱን የሚያጠፋ የተረጋገጠ ቀጥተኛ መድኃኒት ወይም ክትባት አለመኖሩን የተናገሩት ዶክተር ወልደሰንበት በምርምር ላይ ያሉ የህክምናና የክትባት አይነቶች እንዳሉ አስረድተዋል። በህክምና ተቋማት ህክምና የሚሰጠው ህክምና ምልክቶችን ለማስታገስ መሆኑን ተነግሯል። ፈሳሽ መተካት በከፍተኛ ተቅማጥና ማስታወክ የጠፋውን ፈሳሽ መሙላት ያስፈልጋል ተብሏል። የደም መፍሰስ ቁጥጥር፣ የደም ግፊት ማረጋጋትና የደም መርጋትን መከላከል ማከም ያስፈልጋል ተብሏል። የጤና ባለሙያዎች የታመሙ ሰዎችን ሲያክሙ ጓንት፣ ጋውን፣ ጭምብልና የአይን መከላከያ የግድ መጠቀም አለባቸው የተባለ ሲሆን ንጽህና፣ እጅን በአግባቡ በሳሙና መታጠብ ይገባል ተብሏል። የፕሪቶሪያው ስምምነት ሊፈርስ ከጫፍ መድረሱ ተገለጸ። የፌዴራል መንግስቱና ትግራይ ክልል አመራሮች ከሁለት ዓመት ደማፋሳሽ ጦርነት በኋላ የደረሱበት የፕሪቶሪያ የሰላም ስምምነት በተለያዩ አዳዲስ ውዝግቦች ምክንያት ሊፈርስ ከጫፍ ደርሷል ሲሉ የተለያዩ ሪፖርቶች አመላክተዋል። ውጥረቱ በዋናነት የተከሰተው በዲዲአር ትጥቅ መፍታት ከሰራዊት መሰናበት እና መልሶ ማቋቋም ስምምነት መሰረት ለክልሉ ታጣቂዎች ከፌዴራል መንግስቱ ይላክ የነበረው ድጎማና በጀት መቋረጡን ተከትሎ መሆኑ ዛብሻ ዘግቧል። ይህ የዲዲአር በጀት መቋረጥ በክልሉ ውስጥ አዲስ የፋይናንስ ቀውስ የፈጠረ ሲሆን አብዛኞቹ የትግራይ ክልል የመንግስት ሰራተኞች የሁለት ወር ደመወዝ እንዳልተከፈላቸው ከጉዳዩ ቅርበት ያላቸው ምንጮች ተናግረዋል። ለዚህም ምክንያት አንድ ስማቸውን እንዲጠቀስ ያልፈለጉ የክልሉ ባለስልጣን እንደተናገሩት የዲዲአር በጀቱ በመቋረጡም የክልሉ አስተዳደር ለህዝቡ አገልግሎት ለሲቪል ሰራተኞች የተመደበውን መደበኛ በጀት ለታጣቂ ኃይሎች ደሞዝ ክፍያ ፍያ እየዋለው ነው ብለዋል። ምንም እንኳን ከፌዴራል መንግስት የሚላከው መደበኛ በጀት ባይቋረጥም በክልሉ አመራሮች በኩል በጀት የማዛወር ስራ እየተሰራ በመሆኑ የህዝብ አገልጋዮች ደሞዝ እንዲያጡ ማድረጉን ምንጮች ተናግረዋል። ከቀናት በፊትም የተለያዩ የመንግስት ሰራተኞች ደሞዛችን ይከፈለን የሚል ተቃውሞ በተለያዩ የትግራይ ከተሞች ማሰማታቸው ይታወሳል። ከዲዲአር በጀት መቋረጥ በተጨማሪ ከዚህ ቀደም የትግራይ ኃይሎች የአፋር ክልልን ድንበር ጥሰው የገቡ ቢሆንም በኋላ ላይ ለቀው ቢወጡም ድርጊቱ ራሱ በስምምነቱ ላይ የፈጠረው ስጋት ከፍተኛ እንደሆነ ተገልጿል። በሌላ በኩል የህዝቡን እንግልት አባብሷል የተባለ የነዳጅ እጥረት በክልሉ ተከስቷል። ምንም እንኳን ነዳጅ ወደ ክልሉ እየገባ መሆኑ ቢነገርም ነዳጁ የት እንደደረሰ እንደሆነ አይታወቅም ያሉ የሚያደርጉት ነዋሪዎች ህዝቡ በከፍተኛ የነዳጅ እጥረት እየተሰቃየ መሆኑን ለዛ ሀበሻ ገልጸዋል። በክልሉ በተፈጠረው በዚህ አዲስ ውጥረትና ና አስተዳደራዊ ችግር ዙሪያ የጊዜ አስተዳደሩ አካል የሆኑት ጀነራል ታደሰ ወረደ ዝምታን መምረጣቸው የተለያዩ ጥያቄዎችን አስነስተዋል። ምንጮቹ እንዳሉት ጀነራሉ በጉዳዩ ላይ አስተያየት ከመስጠት መቆጠባቸው ምናልባት በህወሓት ኃይሎች ተጽዕኖ ስር ወድቀው ይሆን የሚል ግምት እንዲፈጠር ማድረጉን ዘገባው አመላክቷል። ሙሉ ቤተሰብ በተመረዘ ምግብ የሞቱበት ሚስጥር እስካሁን አልተፈጣም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በጋራ አራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ የሰባቱ ህይወት ማለፉን ፖሊስ ገልጿል። የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ እንደገለጹት በወረዳው ወገራም ቀበሌ ዳሾቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት አንድ ሰዓት ላይ ስምንቱ የቤተሰቡ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸው ተገልጿል። እራት በአብሮነት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸውን የተነገረው ቢሆንም ከተጎዱ የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብብ ኃይሌና የ17 ዓመቱ ተክሎ ኃይሌ የተባሉ ሶስት ወንድማማቾች በለቶ ሆስፒታል እንደደረሱ ህይወታቸው ማለፉን ነው የተገለጸው። የተቀሩት ተጎጂዎች ህይወት በህክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ አምስት ሊጨምር ችሏል። ከተቀሩት ተጎጂዎች ደግሞ የአንድ ዓመቱ ከሰባት ወሩ ህፃን ሲሳ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓም ሌሊት ላይ ህይወቱ ሊያልፍ ችሏል። የባለቤቷንና የስድስት ልጆቿን ህልፈት ምክንያት ያላወቀችው ዳመነች ደንበል በምኒልክ ሆስፒታል ውስጥ ሆና በህክምና እየተረዳሽ በህይወት መኖሯን ተገልጿል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘው በማንና እንዴት ነው የሚለውን ለማረጋገጥና የተፈጸመውን ድርጊት አጣርቶ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተወጣጣ የምርመራ አጣሪ ግብረኃይል አዋቅሮ ምርመራ የማጣረቱን ስራ የተጀመረ ሲሆን በድርጊቱ የተጠረጠሩ አስር ሰዎች በቁጥር ስር ውለው ምርመራ የተጣራባቸው ይገኛል ሲል ምክትል ኮማንደር ታጁ ነጋሽ ተናግረዋል። የሱዳን ተፋላሚዎች የፕሬዝዳንት ትራምፕን የሰላም ጥረት እንደሚደግፉ አስታወቁም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ውስጥ ያለው ጦርነት እንዲያበቃ የሚያደርግ አዲስ ጥረት እንደሚያደርጉ ትላንት መግለጻቸው ይታወቃል። ለትራምፕ ለዚህ ገለጻ ሁለቱም ተፋላሚዎች መልስ ሰጥተዋል። መቀመጫቸውን በፖርት ሱዳን ያደረጉት ሌተናል ጀነራል አብዱልፈታ አልቡርሃን ባወጡት መግለጫ ፕሬዝዳንት ትራምፕ በዚህ መልክ ለሱዳን ትኩረት በመስጠታቸው ምስጋናቸውን አቅርበው በሀገራቸው ያለው የደም መፋሰስ እንዲያበቃ ከአሜሪካና ከሳውዲ አረቢያ ጋር ለ ለመስራት ፈቃደኛ መሆናቸውን አስታውቀዋል። በተመሳሳይ ባል ቡርሃን የሚመራው መንግስት ጠቅላይ ሚኒስትር የሆኑት ዶክተር ከማል ኢድሪስ በሀገራቸው ሰላም እንዲመጣ አሜሪካና ሳውዲ ለመጀመር ያሰቡት ጥረት የሚበረታታ መሆኑን ጠቅሰው በዚህ ጥረት ውስጥ ተባባሪ እንደሚሆኑ ይፋ አድርገዋል። ሁለቱ ሀገራት በሱዳን ሰላም፣ መረጋጋትና እድገት እንዲመጣ ላላቸው በጎ ምኞትም ምስጋና አቅርበዋል። በሌላ በኩል በሌተናል ጀነራል መሐመድ ሀምዳን ዳጋሎ የሚመራውና በተቆጣጠራቸው አካባቢዎች የራሱን ትይዩ መንግስት የመሰረተው ኃይል በበኩሉ የትራምፕን እቅድ እንደሚደግፈው አስታውቋል። ሱዳን ፋውንዲንግ አሊያንስ ብሎ ራሱን የሚጠራው ይህ መንግስት ባወጣው መግለጫ ይህ ግጭት በወታደራዊ መንገድ እንደሚፈታ ገልጾም ለችግሩ ፖለቲካዊ መፍትሄ እንደሚያስፈልገው አሳስቧል። በመግለጫው ፕሬዚዳንት ትራምፕ ያቀረቡትን ይህን ጥሪም በፖለቲካዊ ንግግር፣ ድርድር ማድረግን የሚመለከት በመሆኑ እንደሚቀበለው እና በሚደረገው ማንኛውም የሰላም ጥረት ላይ ተሳታፊ እንደሚሆን መግለጹን ሱዳን ታይምስ ዘግቧል። ፕሬዚዳንት ዶናልድ ትራምፕ ለዩክሬን ጦርነት ቀነ ገደብ አስቀመጡ። ፕሬዚዳንቱ ይህንን ቀነ ገደብ ያስቀመጡት ለዩክሬን ነው። ትላንት ከፎክስ ኒውስ ሬዲዮ ጋር ባደረጉት ቃለ ምልልስ ያቀረቡት ባለ 28 ነጥብ ቀነ ገደብ እንዳለው ተጠይቀው አዎ አለው ብለዋል። ይህ ቀነ ገደብ በመጪው ማክሰኞ እንደሚጠናቀቅ ገልጸው ማክሰኞ ኖቬምበር 27 በአሜሪካ የታንክስ ጊቪንግ በዓል መሆኑ ይታወቃል። ትራምፕ እቅዱን ለምን ማውጣት እንዳስፈለገ ሲናገሩ ደግሞ እኛ ይህን እቅድ ያወጣ ነው ለአንድ ነገር ስንል ነው፣ እሱም የሰዎች ሞት ማብቃት አለበት ብለዋል እንደ ፕሬዚዳንቱ መግለጫ በእቅዱ ላይ የመስማማት አዝማሚያ ከታየ ቀነ ገደቡን ሊያራዝሙት ይችላሉም። በእቅዳቸው ላይ ዩክሬን የምታጣው መሬት ስለመኖሩ ተጠይቀው ደግሞ ምስራቃዊ ዶንባስ ግዛት አሁንም ከእጇ መውጣቱን ጠቅሰው ማጣቷ አይቀሬ መሆኑን ተናግረዋል። ሩሳውያንን በተመለከተ ደግሞ እነሱ ከዚህ በኋላ ጦርነቱ መቀጠል አይፈልጉም እንደሚያቆሙ ታውቃለሁ ማለታቸውን አናዶሉ ዘግቧል። ይህ በእንዲህ እንዳለ የዩክሬን ፕሬዝዳንት በበኩላቸው የትራምፕን የሰላም እቅድ ከአጋሮቻቸው ጋር በመሆን እያጠኑት መሆኑን አስታውቀዋል። በ83 ዓመት ከ117 ሜትር ላይ በመዝለል ሪከርድ የያዙት እንግሊዛዊት አነጋጋሪ ሆነዋል። ሰው በውስጡ ያለውን ህልምና ፍላጎትን ለማሳካት ዕድሜ ሄዷል የሚሉ ምክንያቶች ቢቀርቡም አንዳንዶች ግን ይህን ነገር ልክ አለመሆኑን በትጋታቸው ሲያሳዩ እናስተውላለን። ከ117 ሜትር የባንጂ ዝላይ በማድረግ ይህ አመለካከት ልክ አለመሆኑን ካሳዩ የዓለማችን ድንቆች መካከል የሚጠቀሱ ሆነዋል። የ83 ዓመቷ እንግሊዛዊት ኦሌና ባይኮ የሚባሉት እኚህ አዛውንት በጣም ከባድ ነው የሚባለውን የባ ባንጂ ዝላይ በህንድ ሪሽኬሽ ከ117 ሜትር ላይ በመዝለል ነው አዲስ ሪከርድ ያስመዘገቡት። የባንጂ ዝላይ የሚዘለው ሰው ከጠንካራ ገመድ ጋር በማሰር ከፍ ካሉ ቦታዎች ራስን ወደ መሬት እንደመወርወር ያለ መዝለል ነው። ይህን አደገኛ ከሚባሉ የስፖርት ዘርፎች ውስጥ የሚመደብን ዝላይ የዘለሉት በአይኮን ድርጊታቸው ድፍረት የተሞላበት በመሆኑ በተለያዩ ዲጂታል ሚዲያዎች ከተሰራጩ በኋላ የብዙ ሰዎችን ቀልብ መሳብ ችለዋል። ሁልጊዜም የባንጊ ዝላይ ማድረግ እፈልግ ነበር፣ በእድሜ ምክንያት አስቸጋሪ እንደሚሆን አስቤ ነበር፣ ግን በእርግጠኝነት እንደማደርገው ወሰንኩ፣ በማለት ከዝላዩ በኋላ አስተያየታቸውን ሰጥተዋል። ሰው በውስጡ ያለውን ህልም ለማሳካት ጊዜው የረፈደ ለሚመስላቸው ሁሉ የእርሳቸው ድርጊት ጥሩ ምሳሌ ነው ተብሎላቸዋል።